ሄርሜላ እንግዲህ የማይታመን ነገር እያደረገች ነው። እንግዲህ እንደዚህ ለማድረግ ያነሳሳት ነገር ምን እንደሆነ ባይታወቅም ጀርባው እንግዲህ ለሄርሜላ ለሩታ ቤተሰብ እና ለአብርሃም ቤተሰብ ይቅርታ በማለት ሽማግሌ ልካለች ማለት ነው። እንግዲህ ሄርሜላ በጣም መተወን ትችልበታለች ማለት ነው። ባለፈው እንግዲህ የሆነ ቪዲዮ ሰምታችሁ እንደሆነ አብርሃምን እና ሩታን እንዳጣላቸው እጅግ በጣም በቁጥር የማይደረስበት እጅግ በጣም ብዙ ብር ተከፍሎኛል ብላለች ማለት ነው። እንግዲህ ማን እንደከፈለላት ባናቅም እንግዲህ የሰው ለመበጥበጥ እንደዚህ ማድረግ ተገቢ አይደለም ማለት ነው። እንግዲህ ሽማግሌዎቹ ደብዳቤ ይዞ ወደ ሩታ ቤተሰብ ልካለች ማለት ነው። እንግዲህ መልሱን ደግሞ ምን እንደሆነ እንጠብቃለን ማለት ነው። እንግዲህ ሩታና አብሪሽ መለያየት የለባቸውም። የመለያየት ወረቀታች መቀደድ የለበትም መፈረምም የለበትም። በማለት እንግዲህ ሩታን ይቅርታ በመጠየቅ ይቅርታ ለማለት እንግዲህ ሽማግሌን ወደ ሩታ ቤት ሰዳለች ማለት ነው። እንግዲህ ሄርሜላ አጠንሳሹ ማንቺ፣ ጠማቂ ማንቺ፣ ጠጭ ማንቹ፣ አንቺ ሆንሽ። እኔ ኮ በጣም ነው ታስቂኝ አንዳንድ ጊዜ ማለት ነው። ሽማግሌ የላክሽበት ምክንያትሽ ደሞ ደግሞ አሁን ምን ሌላ ሴራ ይዘሽ ነው? ምን እቅድ ይዘሽ ነው? ወይ ሰዎቹ ቅርታ ጠይቃለች ሄርሜላ እንድትባይ መሆን አለበት ማለት ነው። መቼም አንቺ ከልብሽ እንደዚህ እንደማታደርጊ እኔ ባለሙሉ ተስፋ ነኝ ማለት ነው። እንግዲህ አንቺ እንደዚህ የሆንሽበት ያደረግሽበት ምክንያትሽ እንግዲህ ከጀርባሽ የሆነ ነገር አለው ማለት ነው። አሁንም እንደገና ሄርሜላ፣ በነገራችን ላይ እኔ ካልመሰለኝ ምንም ነገር በማድረግ ወደኋላ የማሌድ ልጅ ነኝ። በውሳኔ አልደራደርም። አንድ ነገር ካደረጋለሁ ብዬ ካሰብኩኝ ወደ ኋላ አልልም፣ አደርጋለሁ። ሰዎቹ እንደዚህ አድርግ እንደዚህ አታድርግ ብሎ መልስ እንዲሰጡኝም ጥያቄም አስተያየትም ከሰዎች አልፈልግም ብላለች። እንግዲህ የሰው ሕይወት ውስጥ ገብታ የምታቦካው እሷ፣ የምትጋግረው እሷ፣ የምትበላው እሷ ሆኗለች። እንግዲህ ሽማግሌዎቹ እንግዲህ ምን ብሎ እንደሚመልስ እንግዲህ የሩታዬ መልስ ምን እንደሆነ እንግዲህ ለማየት አብቃነኛ። እርሜላ እንግዲህ ቀጥላለች። ትወናውን መጣላቱንም መለያየቱንም ጠንከር ብላ ይዛለች ማለት ነው። የሰው ባልወስዳ እንግዲህ ደረቱ ላይ ተኝታ እንግዲህ በኮንፊደንስ እየተናገረች ነው ማለት ነው። አብርሽን በጣም ነው የምወደው፣ ከሱ መራቅ አልችልም። በጣም እንደምወደው እሱ ሚያቃል ብላለች። እንግዲህ እኛ እናቅም ነበረ ገና ሁኖ የነገርሽኝ። በዚህ አጋጣሚ ሄርሜላ ማን ነበረ ስሙ ጠፍቶብኝ ነበረ እና ሄርሜላ አብርሃምን እንደምትወጂ እኛ አናቅም ነበረ። እውነት ለመናገር እንግዲህ የሰው ትዳር ውስጥ ገብተሽ የሰው ባህል ወስደሻል። እንግዲህ እንዴት እንዴት እንደሆነ የራሱ ዋና አናቅም፣ ምን አይነት ትምህርት እያስተላለፍሽ እንደሆነ ምን እያሳየሽን እንደሆነ ራሱ ለመናገር እና ለማውራት ትንሽ ሼም ነው የሚያስዘው ማለት ነው ሰው እንግዲህ የአይነት አይነት ባለትዳር ወንድ ሚስቱ ነፍሰ ጡር ሆና የተው የሰው ትዳር ውስጥ ገብቶ እንደዚህ አይነት አስነዋሪ ነገር ማድረግ እጅግ በጣም ያሳዝናል፣ ማለት ነው። በጣም ነው የሚገርመው። እንግዲህ ሄርሜላ ብድር በምድር ሰው የሚዘራው ነው የሚያጭደው የሚል አባባል አለና ይህ አባባል አይደለም እንግዲህ፣ የዋንችም ነገ ምን እንደሚያጋጥምሽ አታቂም። በነገራችን ላይ ሄርሜላ አንድ ነገር ማወቅ ያለብሽ አብርሃም እና ሩታ መሃል ልጅ አለው ማለት ነው። ሰው ልጅ እስካለ ድረስ፣ እነሱ ደግሞ በልጃቸውን በፍቅር በሰላም በደስታ አንድ ላይ ለመሳደግ ወደ ራሳቸው ወደ ቀልባቸው ወደ አይምሯቸው ሲመለሱ ሊታረቁ አንድ ላይ ሊሆኑ ይችላል። ምክንያቱም እስከ ዛሬ ያጣመራቸው ፈጣሪ ነው። ፈጣሪ ያጣመረው ደግሞ ማንም ሰው ሊለየው አይችልም ማለት ነው። ስለዚህ አንቺ በኋላ ትሳቀቃል ሼም ይዝሻል። ምክንያቱም የማይደረግ ሴት ልጅ ሆነሽ የማይደረግ ነገር ነው እያደረግሽ ያለሽ። ወይ ሄርሜላ፣ እኔ ሌላ ምንም አልልሽም። ፈጣሪ መስተዋሉ ኔስጥሽ። አንዳንድ ጊዜ ሳናስብና እያሰብን የማናደርጋቸው ነገር መጨረሻ ላይ ፀፀት ነው የሚሆኑብን ማለት ነው። ቾክለን ያደረግነው ነገር በጣም አስቸጋሪ ነው። ጸጸት ነው የሚሆንብን፣ ከአእምሯችን አይወጣም ማለት ነው። ምን ሆኜ ነው እንደዚህ ያደረግኩት የሚነክሶኝ ነው የምትይበት ቀን እንዲመጣልሽ ነው እኔ የምፈልገው ማለት ነው። ምክንያቱም የሰው ትዳር ውስጥ ገብቶ ሸገዳሜ የሰው ባል ላይ እንደዚ። ማድረግ በጭራሽ በጣም ነው የሚያስጠላ እውነት ለመናገር ማለት ነው። አንችም ሴት ነሽ እንግዲህ ሌላ ቀን ደግሞ አንቺ ስታገቢ መቼም ማግባትሽ አይቀርም። አብርሃምም ሆነ ሌላም ሆነ እንግዲህ አብርሃም ለትዳር አታስቢ ምክንያቱም እሱ ላንቺ አይሆንሽም። ከአብርሃም ከሩታ ጋር ስንትና ስንት ነገር አሳልፏል። ለሩታ ያልሆነ አብርሃም ላንቺ አይሆንም። እሱ ወደ ሩታ መመለሱ የማይቀር ነው። አትድከሚ ጊዜሽን አትፍጂ ነው የሚልሽን። ነገር ግን የማይደረገው ነገር ነው እያደረግሽ ያለሽ ሄርሜላ፣ መስተዋደ ሜስጥሽ ነው የሚልሽን። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች፣ የኔ ውድ ቤተሰቦች እንዴናችሁልኝ? ደህና ናችሁ ወይን ያለ ፈጣሪ የተመሰገነ ይሁን። እናንተም ሰላም እንደምትሆኑልኝ ተስፋ አደርጋለሁ። በያላችሁበት ቦታ በየአለም ዳርቻ ፈጣሪ ሰላሙን ፍቅሩ ያብዛላችሁ የኔ ውድ ቤተሰቦች። በጣም ነው የምወዳችሁ የማከብራችሁ ስለምታደርጉልኝ ነገር በሙሉ ፈጣሪ የልባችሁን መሻት ይፈጽምላችሁ ከኃጢአት ውጪ ሰላማችሁ ይብዛልኝ። ቻናሌን ሼር ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ አበረታቱኝ እላችኋለሁ። ሰላማችሁ ይብዛልኝ። ዛሬ እንግዲህ በአዲስ ቪዲዮ ከች ብያለሁ የኔ ውድ ቤተሰቦች። እንግዲህ ታይቶም ተደርጎም የማይታወቅ ነው ሄርሜላ እያደረገች አለችው ማለት ነው። በነገራችን ላይ ሴት ሆነን እንደዚህ አይነት ተግባር መፈጸም የሰው ትዳር ውስጥ ገብቶ እንደገና ነፍሰ ጡር ሚስት እያለው እንደዚህ የሰው ባል ላይ መንጠልጠል ዋጋ ያስከፍለናል በትልቁ ማለት ነው። እንግዲህ ይሄ ሄርሜላ የዘራሹን ነው የምታጭይ። ነገ እንግዲህ ምን እንደሚያጋጥምሽ አታውቂም ማለት ነው። የሩታ ህይወት ውስጥ የሩታ ትዳር ውስጥ ገብተሽ አንቺ ጠማቂማንሺ ጠጪ ማንሺ ሆነሻል ማለት ነው አጠንሳሽ